ለምን አሁን ሀሳቧን ቀየረች? ያኔ ስለምንድነው እንደዚህ አይነት እሳቤ የያዘችው? ብዙዎች ራሳቸውን እየሳቱ ከስቴዲየሙ እየተያዙ ሲወጡ እንመለከታለን። ሙዚቃ በራሱ ግን አሁንም ለኔ ምንም ችግሩ አይታየኝም። በሜዲካሉ ዓለም ማስ ሳይኮጄኒክ ይለስ ይሉታል። የቴዲ ዘፈን ትዝ ይላችኋል። ኃጢያት ነው ብላችሁ አልፋችሁት ይሆናል እኮ እናተ ጅሎቹ። ሰው ኃጢያት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍ ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተ ክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። ታዲያ ከመሞት አልደንም ብሎ ነበረ ማ ጥላውን ገሰሰ ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦቼ ፈጣሪ ባላችሁበት ቦታ ሁሌ እንደምላችሁ በድብቅ የጸለያችሁትን ያነባችሁትን እንባ በግልጥ ይክፈላችሁ። አቡ እንግዲህ በዛሬ መራ ግብራችን በድጋሚ ስለ ዘፈኑ አለም ነው የምናወረው ወገኖቼ። ዘፈን ዘፈን ሌላ ምሰራው ነገር የለም። አዎ የለኝም ሌላ ምሰራው ነገር አንተን ዘፈን እስካስቆም ድረስ እንደማላድም ማወቅ። ታዲያ ባለፉት ቪዲዮቻችን ላይ የቀድሞ የጃኖ ባንድ ቤዝ ተጫዋች የነበረው ገመቹን እንዲሁም ደግሞ ወንድማችን ጥበቡ ወርቅዬም በአለም እንግዲህ በዘጠናዎቹ ጥበቡ ወርቅዬን አላቅም የሚል ካለ ምናልባት በሁለት ሺህ የተወለደ ሰው ነው። ቢዮንሴን ነው የሚያውቃት። እንደዛ ከሆነ የዘፈኑን ዓለም አስከፊነት በገዛ አፋቸው ሲመሰክሩ ተመልክተናል። ታዲያ ወገኖቼ ዘፋኝነትና መንፈሳዊነት የሚለው ሀሳብ ላይ እናተኩራለን ዛሬ። ጨፋሪም ሰጋዥም መሆን ይቻላል ወይ ነው ለምዬ። ኢትዮጵያም ለጣሊያንም ወገነ መዋጋት ትችላለህ እንዴ? አትችልም። ሁልጊዜ እንደምላችሁ መጸዳጃ ቤት የምትጠቀሟቸውን እቃዎች አምጥታችሁ እንግዳ ሲመጣ ምግብ እንደማታቀርቡባቸው ሁሉ የሆነ ቦታ ላይ የዋለ የሆነ ቦታ ላይ ላይውል የተሰራ ቃል አለ። ልክ እንደዚህ ወገኖች፣ የሰው ልጅም አፉን ለሆነ ነገር አላቆ ለዛኛው ዓለም ከመሰከረ ከዘፈነ ለዚህኛው ዓለም የሚናገራቸው ነገሮች ውጤት አልባ ነው የሚሆኑት ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብና ላይክ በማድረግ ቤተሰብ ይሁን። ታዲያ ወገኖች የዛሬው ቪዲዮ ዘፋኝነትና መንፈሳዊነት አብሮ ይሄዳለን የሚለው ላይ ስለሆነ የሚያተኩረው ምናልባት እንደዚህ አይነት እምነት ያላቸው ዘፋኞችና ሙዚቀኞች አገራችን ላይ በርካታ ስለሆኑ ከነዚያ ውስጥ ደግሞ ቁንጮ መተባሏ ዘሪቱ ከበደ ስለነበረች ለምን አሁን ሀሳቧን ቀየረች? ያኔ ስለምንድነው እንደዚ አይነት እሳቤ የያዘችው? ከነማንስ ወረሰችው? የሚለውን እንመለከታለን። ስለዚህ ልክ እንደዚህ ዘፈን መስፈን ችግር የለውም መንፈሳዊ መሆንም ይቻላል ብለው የሚያምኑ ሰዎች ዳቢሎስ የታደረሳቸው የሚለውን እንመለከታለን። ከዛ አስቀድመን ግን በጣም የሚያስገርመኝን አንድ ቪዲዮ ላሳያችሁ ወገኖቼ። መቼስ ዘፋኝነት ሲታስብ የዘፋኝነትም ቁንጮ አሉ አይደል መቼስ ማይክል ጃክሰን ጋር የሚደርስ ዘፋኝ እስከሆን አልተደሰም። እናንተም ታውቁታላችሁ። እኛ አገር አይደለም በዓለም ደረጃ ማይክል ጃክሰን ሞቶ እንኳን አሁን በጣም የሚከበር እንደ ጣዖት የሚታይ ዘፋኝ ነው ወገኖች። ታዲያ ማይክል ጃክሰን ዘፈን የሆነ ሰዎችን ከማዝናናት ባለፈ የሆነ ሲደብር ፈታ ከማለት በዘለለ አንተ ውስጥ የሚከተው አጋንንታዊ ነገር እንዳለ ሲሰብከን ነው የኖረው። ከእሱም ተከትሎ አሁን ያሉ ዌስተርን ላይ ያሉ ዘፋኞች በግልጽ አጋንንታዊ ተግባራቸውን በቪዲዮ ክሊፖቻቸው ላይ ሲያሳዩ እንመለከታለን። ታዲያ ዘፈን ችግር የለውም የምትሉ ሰዎች ዘፈን ስፒሪችዋል እንድምታም እንዳለው መንፈሳዊ እንድምታም እንዳለው በዘፈን ውስጥ ሰዎችን መቆጣጠር እንደሚቻልም፣ መቆጣጠር ብቻ ሳይሆን ሰዎቹ የእናንተን ዘፈን ከመስማት አልፈው እናንተን እንዲያመልኩ ማስደረግ እንደምትችሉም ከማይክል ጃክሰን መማር እንችላለን። ታዲያ ቀጥዬ የማሳያችሁ ቪዲዮ ማይክል ጃክሰን መድረክ ላይ በሚቆምበት ሰዓት ላይ ምን እንደሚፈጠር ነው። ሊዘፍን ነው የሚቆመው፣ ህዝቡ ምን አይነት ምላሽ ይሰጠዋል የሚለው ተከታተሉት። ዘፈን ከመዝናኛነት ባለፈ መቆጣጠሪያም መንፈስ እንደሆነ በዚህ ቪዲዮ መረዳት ትችላላችሁ። ይህ ማይክል ጃክሰን የተባለው ዘፋኝ ገና ከመዝፈኑ በፊት መድረክ ላይ ሲቆም ህዝቡ በዚህ አይነት ሁኔታ እያበደ ብዙዎች ራሳቸውን እየሳቱም ከስቴዲየሙ እየተያዙ ሲወጡ እንመለከታለን። ይሄ በዲመኖሎጂ እና በስፒሪቲዝም ጥናት ውስጥ ኦብሰሲንግ ስፒሪት ይባላሉ። ይሄ የሚፈጠረው ሰዎች ሁለት ወይ ከዛ በላይ ቁጥር ኖሯቸው የአጋንንት መገኘት በመካከላቸው ሲያርፍ ነው። በሜዲካሉ ዓለም ማስ ሳይኮጄኒክ ይለስ ይሉታል፣ ወይንም ማስ ሄስቴሪያ። ይሄ ማለት ሰዎች ራሳቸውን ለመሳት ለመታመም በዚህ መልኩ ለማበድ የሚያስችል ምንም አይነት በሽታና እንዲሁም ደግሞ የሚብራራ ይሄ ነው የሚባል ነገር ሳይኖር ሰዎች ከራሳቸው ቁጥጥር ውጪ በሆነ በሳይንሱ እንኳን ሊብራራ በማይችል ሌላ አካል ቁጥጥር ውስጥ ሲገቡ ማለት ነው። ዘፈን ከመዝናናት ባለፈ መቆጣጠሪያ የአጋንንት ድብቅ ወጥመድ ነው። መለከታችሁት ነው ወገኖቼ፣ ይውላችሁ አንድ ነገር ወቁ፣ ዘፈን የምትሰሙት ሙዚቃ ብቻ ሳይሆን የምትካፈሉት ስፕሪት ነው። ታዲያ ዘሪቱ ከበደ ከተወሰነ ዓመት በፊት አንድ የቴሌቪዥን ጣቢያ ላይ ቀርባ ተጠየቀች። ማለት ነው እንግዲህ ያው ዘፋኝም ናት እሷ ደግሞ እየዘፈነች በጎንም ደግሞ መዝሙር መሰል ነገሮች ታወጣ ነበር እና የሰጠችውን ምላሽ ተከታተሉ። ዘሪቱ ምናልባት ግልጽ ያልሆነው ነገር አንዳንዴ ሙዚቃ አቆመች፣ መንፈሳዊ ሆነች፣ አልበም የመዝሙር አልበም ጨርሳ ልታወጣ ነው እንዲህ ዓይነት ነገሮች አሉ። በእርግጥም ያለቀ መዝሙር አልበም አለች። ዘሪቱ ያው ከዘፈኖቼ ውስጥ አለማዊነት ፌዳውት እያደረገ ነው፣ እያወጣሽ ፌዳውት እያደረገ ነው። እናንተም የምታዩት ይመስለኛል። ሙዚቃ በራሱ ግን አሁንም ለእኔ ምንም ችግሩ አይታየኝም። የኢየሱስ ነኝ፣ የኢየሱስ ተከታይ ነኝ። ምንም ክርክርም የሚደባበቅም ነገር የለም ግን ደግሞ የኢየሱስ መሆኔ ከሙዚቃ አላጣለኝም እስካሁን። እናም በቀጣይ አልበም ላይ ዘሪቱ ላይ በጸጉሩ መካከል አለ በደንብ ጣቶቼ ማሸሸ የሚል ነገር እንጠብቅ አይነት ስሜት ያለው በሚቀኔ፣ በፍጹም እንደዛ አይነት ሙዚቃን መጫወት መንፈሳዊነትን ያጎድላል። ስለሌላ ኢሹ አንስተህ በፍጹም ከእግዚአብሔር ሀሳብ ሊጣረስ ይችላል። ፍቅር መሆኑ በራሱ አያወርደውም ወይም አለማዊ አያደርገው። ነገር ግን እህታችን ዘሪቱ ከበደ ጊዜ በሄደ ቁጥር መንፈሳዊነት ማለት ምን ማለት እንደሆነ የገባት ይመስለኛል። ካለችበት ሁለት ጎራ ግራ ጉራ እዚህ፣ ቀኝ ጉራ እዛ ሆኖ ሲያበቃ ተሰንጥቃ ልትጠፋ ባለችበት ሞመንት ፈጣሪ ምሕረቱን ለሁላችን እንደሚያበዛ አብዝቶላት ይመስለኛል። አሁን ላይ እግሯን ወደ አንድ ቦታ ያመጣችው ማለት ነው። ብዙ ኢንተርቪው አልሰጠችም። ከዛ በኋላ ሰይፉ ላይም ቀርባ የተናገረችውን ንግግር ሀሳብ ቀይሬ ያለው ብላም በሌላ ሰይፉ ሾ አልመጣችም። ነገር ግን ቅርብ ጊዜ ያወጣቻቸው መንፈሳዊ ዝማሪዎች ላይ በግጥሞቿ ውስጥ የነበረችበትን ህይወት እንዲሁም አሁን ያለችበትን አሁን ያገኘችውን ሰላምና ደስታ ስትመሰክር ተመልክተን አልታል። ይኸውላችሁ ወገኖቼ፣ እናንተ የምታምኑትን እምነት እናንተ የምታምኑበት ቤተ እምነት ስላልሄደች አትበሳጩ ወገኖቼ። ሰው ቢያንስ ዓለማዊነትን ትቶ መንፈሳዊ ለመሆን ከሞከረ ማበረታታት አለባችሁ። ታዲያ የነበረችበትን ህይወት እንደዚህ ገልጣዋለች። ከአንደኛው የዝማሬዋ ግጥም ላይ የሆነ ፓርቱ ላንብብላችሁ። የነበረችበትን ህይወት የመሰከረችበት ማለት ነው ከሙታን መካከል አለች። ነበረ ምድቤ። በዛን ሰዓት ላይ ምን ሁለቱም ጋር አለው እላለሁ እንጂ ምድቤት ነበር አለች፣ ከሙታን መካከል። አስተውሉ። የውሸት አባት ልጅ ጠላት በሐሳቤ። አስተውሉ ወገኖቼ፣ አባቴ ማን ነው አለች። የውሸት አባት ማን ነው? ያ ሰይጣን። ሰይጣን ልጆች አሉት እንዴ? እንዴት የሉትም እኮ፣ እንዴት የሉትም ነው ጌታችን ሲናገር እኮ እናንተ የፉኝት ልጆች እንደ አባታችሁ እንደ ዳቢሎስ ናችሁ ብሏቸዋል። ለምን እሱ የሚሰራውን ስለምትሰሩ እናንተ የእሱ ልጆች ናችሁ። ይሄ ማለት የእግዚአብሔር ልጅ መሆን ማለትም እግዚአብሔር የሚያደርገውን የሚወደውን ነገር ማድረግ ማለት ነው። ታዲያ የውሸት አባት ልጅ ጠላት በሀሳቢ ያለች የስጋዬን ፈቃድ ምኞቴን ተከታይ የምከተለው እኔ ያው ዘፈንም ክለብም ጎራ ላለው ጧጧት ደግሞ ቤተክርስቲያን የሆነ ሃይማኖት ተቋምም እል ነበር ነገር ግን ምኞቴን መከተል የስጋዬን ፍቃድ ሀሳቤን የምከተል ነበርኩ አለች። እውነቱ መሬት ላይ ያለው ያ ነበረ። ታዲያ ኃጢአት የገዛኝም ነበርኩ አለች። ሞት የሚያስፈራራኝም ነበርኩ አለች። ትናንትናዋና ዛሬዋን ስታወዳድረው ማለት ነው። ታዲያ ወገኖቼ ዘፋኝ ሆነውም መንፈሳዊ ለመሆን የሞከሩ ሰዎች በቀኑ መጨረሻ ህይወታቸው እንዴት ነው ያለፈው ብላችሁ ስታጠኑ እኔ በጣም ያሳዝነኛል። ኤልያስ መልካን የመሰለ ሙዚቀኛ አያችሁ ወገኖቼ፣ ያ ሁሉ ታለንት የነበረበትን ሰው ዳቢሎስ ችግር የለውም በሚሉ አንዳንድ ሀሳቢዎች እንግዲህ ምናልባት እኔ ዲቴይል ፐርሰናል ህይወት ውስጥ ገብቼ እንደዛ ነው እንደዚህ ነው አልልም። ታሪኩን የምታውቁ ሰዎች ስላላችሁ ማለት ነው። ነገር ግን አጣ ነው በቃ እሱ ብቻ አይደለም። ትላልቅ የሚባሉ ዘፋኞችም ሲሞቱ ተመልክተናል አደል ወገኖቼ? ወይ ተሰቃይተው ታመው ሆነው የሚሞቱት አሊያም ደግሞ ድንገት የሆነ ቦታ የሆነ ነገር አመመኝ ብለው ሄደው እዛው ቀሩ ሲባል ላይሰማ ነው በዓለም አክብሮ ሲያበቃ አክብሮ የሚያስጨርስ አጋንንት የለም። ነገር ግን ያስጨበጭብላል፣ ማታ ሲያስለቅስ ያድራል። ነገር ግን ገንዘብ የሰጠ ይመስላል። ሰው ወዳለው በጣም ነው የምትመቸኝ ያለ ይመስላል። ነገር ግን ደስታ የሚባል ነገር ካንተ ርቋል። መኝታ ላይ ሰላም የለም፣ እንቅልፍ የለም። ይህን ደግሞ በግልጽ እውነቱን የሚነግሯችሁ ዘፋኞች ካሉ ህይወታቸው እንደዚህ እንደሆነ መቶ ፐርሰንት መቶ ፐርሰንት እርግጠኛ አደለም። ከዘፈኑ ዓለም የሆነ አጋነንትና መርዝ ጎተታ አምጥተ ይቀርና መንፈሳዊ ለመሆን ብትሞክርም ያለው ፈተና ብዙ ነው ወገኖች። ያለው የአጋነንት ውጊያ ብዙ ነው ወገኖች። ለምንድን ነው የምንቀላለ ዶርስ በርስ ነው ብዙ የእኛ አገር ኮሚኒቲ ወገኖች ይቅርታ አድርጉልኝ። አበሻ ኮሚኒቲ መወሻሸት እንወዳለን። እውነታውን ደብቀን በውሸት ዓለም መዋኘት እንወዳለን። ያልተጨበጠ ነገር እያወራን የተጨበጠውን ነገር መደበቀ እንወዳለን። ይቅርታ አድጉልኝ ብያችኋለሁ። ትንሽ ቀልድ ላስገባበት እንጂ እየተቆጣዋችሁ አይደለም። በነገራችን ላይ ስለምወዳችሁ ነው። ታዲያ ወገኖቼ እኔ አላዋሻችሁም። እውነት እውነት እውነቱን ነው መነገራችሁ። ኢትዮጵያ ውስጥ ዘፈን በጣም የሚሰማው ማን ነው? ሕዝበ ሙስሊሙ ነው ሕዝበ ክርስቲያኑ እ? ምኖች አላችሁ። ኢትዮጵያ ትቅደም ሕዝበ ክርስቲያኑ አይደል? ልክ ነህ አንተ። አዎ ሕዝበ ክርስቲያኑ ነው ዘፈን የሚሰማውም ዘፋኙ ብዙ ዘፋኞች ባለማህተብ ናቸው አይደል? እውነት ይቻላል ነው ወገኖቼ እውነት ይቻላልን። ታዲያ አንድ ቤተ እምነት ውስጥ የሚያስተምሩ ትልቅ አባት ሪስፔክት አለኝ ለእነሱ። አሁን ቀጥዬ የማሳያችሁን አባት ሳወራ ያንቋሸሽኳቸው አይደለም። ይህንን በደንብ አስመራችሁ ስሙኝ። ነገር ግን የተናገሩትን ነገር ግን ኮምፕሊትሊ አልስማማበትም ወገኖቼ። አማርኛ እስኪ ጠፋብኝ ድረስ ነው የማልስማማበት። ምን ብለዋል? ተመልከቱት። የቴዲ ዘፈን ትዝ ይላቸዋል። ኃጢአት ነው በላችሁ አልፋችሁት ይሆናል እኮ እናንተ ሀይሌ፣ ምን ነበረ ንገሩኝ፣ እስኪ። እንትን ነው አውቶቡስ ውስጥ እየተጓዙ አሉ ሰዎቹ። የሆነ ታዋቂ ዘፋኝ ኢትዮጵያዊ ዘፋኝ ዘፈን ይዘፈናል አሉ። ከጉዞ እየመጡ ነው እና ተከፍቶ ድንገት ነው እና ከጉዞ የመጡ ደግሞ ከቤተክርስቲያን ነው እና ለካ ሁሉም ጸጥ ብሎ እያዳመጠ ነው አሉ እና ልስያው እኮ ዝግታ እንዴ አላሮ ሰው ለካ ሁሉም እያዳመጠረው ግዴላችሁ አለ ሳልሰልን ያዘው ነገር አለሙን ከሮ ከሚበጠስ ላስሎ ላልቶ ከሚፈታታ መካከል ላይ ማድረግ አይከፋም ሰምታችሁኛል አንዳንዱ በዘፈን በሙዚቃ ካሴቱን ቸብችቦ ቸብችቦ ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ሌላ ወደ ምነስ ወደኛም ሲመጣ ወደ ፕሮቴታን ሲመጣ የት ነበር ጨለማ ውስጥ ነበርኩኝ እንዴት ነው አንተ፣ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል? ነውር ነው። እንደ ሰማችሁት ነው ወገኖቼ፣ ነገሩ አንተ ህይወት ውስጥ መጥቶ አበልጽጓል ማለት ገንዘብ ሰጥቷል ማለት ቤት ሰርታል፣ መኪና ገዝታል ማለት ነገሩ ከፈጣሪ ዘንድ ለአንተ የተቸረ ስጦታና ቸርነት ነው ማለት ነው። ወይ አደለም? ወገኖች ዘፈንንም አስከተለ በዚህኛው ጆሮም መንፈሳዊውም ነገር ይከተለኝ ማለት አትችልም። የአንዱ መምጣት አንዱን ሊያስቀር፣ የአንዱ መቅረት አንዱን ሊያመጣ ነው ሚድል ላይ የሆነ አካል የለም ወገኖቼ፣ ወይ የዚህኛው ጎራነ ወይ እዛኛው ጎራነ። ታዲያ እዚሁ ቤተ እምነት ውስጥ ያሉ ሌላ አስተማሪ ደግሞ በጣም ልቤን ያረካኝን ንግግር ተናገሩ ማለት ነው። ማለት እኔ አልጨምርበትም እሳቸው ያሉት ነገር ይበቃል። ተከታተሉት ምን እንዳሉ። ከዛ ውጪ ቅድም እንዳነሳኸው የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው ይዘቱ መልካም መልክት ያለው ዘፈን ሲሆን መልካም ነው የሚለው ሀሳብ ሊመስል ይችላል፣ እውነት ሊመስል ይችላል። ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደ መክፈል ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው ባህላዊ ስለሆነ ምክር ስለሚሰ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆን ዘፈን ዘፈን ነው አለማዊ ነገር አለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕሆፕ እኮ ባህሉ ነው ስለዚህ እሱ መፍቀድ መቻል አለብን ማለት ነው ያደግኩበት ነው የልጅነት ትዝታይ ነው ሊል ይችላል እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እናትስፈኑ ልትል ነው ማለት ትጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም፣ ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። ታዲያ ከመሞት አልደንም ብሎ ነበረ ማ ጥላውን ገሰሰ ከመሞት አልድንም ማለት ምን ማለት ነው ወገኖች? በቀኑ መጨረሻ ሁላችንም ጀጅ የምንደረገው በሞት ነው። እዚህ ምድር ላይ የምትቆየው ጥቂት ነው። ትልቁን ህይወትህን የምትኖረው ኢንፋክት፣ መቆሚያ የሌለውን ህይወትህን የምትኖረው ከዚህ ምድር ከሄድክ በኋላ ነው። የምትፈልጉት ይሄንን ነው። አሁን በዚህ ምድር ላይ የምትኖሯትን ሰማንያ አትደርሱም፣ ብዙዎቻችሁ እኔንም ጨምሮ ማለት ነው። እውነቴን ነው የምላችሁ። ኢትዮጵያ ውስጥ ላይፍ ኤክስፔክታንሲ በነገራችን ላይ ስልሳ ምናምን ዓመት እንደሆነ ታውቃላችኋል። ቦስቶፋስ ግማሹን አድርገናል። አንዳንዶቻችን እንዲም ማለት በቃ እዛ ነን ቀርበንዋል ማ መቼ የቱ ጋር እንደሚሄድ ባናቅም ማለት ነው ወገኖች። ታዲያ የቀራችሁን ጥቂት እድሜ ዘፈን በመስማት የቀራችሁን ጥቂት እድሜ ቆይ አንድ ቀን ወደ ፈጣሪያ እመለሳለሁ አንድ ቀን እያላችሁ ያቺ አንድ ቀን ሳት መጣ ሳጥን ውስጥ ገብታችሁ መቀበር ነው ወይ? አስቡት፣ አንድ ቀን በህይወታችሁ ላይ ሲጨመር፣ ወደ ሞትም አንድ ቀን እየቀረባችሁ እንደሆነ ይሄ የማይካድ እውነታ ነው ወገኖቼ። ታዲያ በህይወት ባለንበት ዘመን መልካም የምናደርግ አንድንሆን ፈጣሪ ጸጋውን ባለንበት ቦታ ለእኔም ለእናንተም ያብዛላችሁ። እስከዚህ ድረስ ከቆያችሁና እንደነዚህ አይነት ቪዲዮዎች የሚመቿችሁ ከሆነ ላይክና ሰብስክራይብ በማድረግ ቤተሰብ ይሁን። በቀጣይ ቪዲዮ እስክንገናኝ ድረስ እወዳችኋለሁ።